ሩሲያና ዩክሬን ከሶስት ዓመታት በፊት የጀመሩትንና እስካሁንም እያከናወኑ ያሉትን ጦርነት ለማስቆም ዝግጁነን ሲሉ በየፊናቸው ናቸው እየገለጹ ቢገኙም አንዳቸው ሌላቸውን ከመውቀስ አልቦዘኑም። ሩሲያ በቀጣዩ ሳምንት ከሐሙስ እስከ ቅዳሜ የሚዘልቅ የተናጠል የተኩስ አቁም ትላንት ሰኞ ብታውጅም ዩክሬን ግን የሩሲያ አካሄድ የሚታመን አይደለም ስትል ወቅሳለች። ሩሲያ ዓለምን እያታለለች ነው ያሉት የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ፕሬዚዳንት ቭላዲሚር ፑቲን ይፋ ያደረጉት የሶስት ቀናት የተኩስ አቁም እቅድም የዚሁ አካል ነው ሲሉ ተናግረዋል። ፑቲን ዓለምን በተለይም አሜሪካን እያታለሉ ነው ሲሉም ጦርነቱን በዘላቂነት የማቆም ፍላጎት የላቸውም የሚል ትችታቸውን ሰንዝረዋል። የሩሲያ ዕቅድ በሁለተኛው የዓለም ጦርነት ወቅት ሶቪየት ኅብረት በጀርመን ናዚ ላይ የተቀዳጀችውን ድል ሰማንያኛ ዓመት ከምታከብርበት ቀን ጋር የተገጣጠመ ሲሆን ይህም ለትንሳኤ በዓል ከታወጀው የአንድ ቀን የተኩስ አቁም በኋላ የታወጀ ያደርገዋል። ሩሲያ ይህንን የምታደርገው ከተኩስ አቁም በኋላ የተደራጀ ዘመቻ ለመጀመርና ለተዋጊዎቿ እረፍት ለመስጠት ነው የሚሉ ወቀሳዎችም በዩክሬን በኩል እየተሰነዘሩ ነው። ሁለቱን ወገኖች ለማደራደር እየሞከሩ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ እየፈጸመች ባለችው ጥቃት ት መበሳጨታቸውን ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በነበራቸው ውይይት መግለጻቸው ከተሰማ በኋላ ፑቲን የሶስት ቀናት የተኩስ አቁም እንደሚያደርጉ ቢያስታውቁም ያለ ቅድመ ሁኔታ የተኩስ አቁም ይደረግ በሚለው ሐሳብ ዙሪያ ግን እንደማይስማሙ አረጋግጠዋል። ስለ ዘላቂ የተኩስ አቁም መነጋገር እንችላለን፣ ለዚህ ሲባል የሚቀመጥ ቅድመ ሁኔታ ግን አይኖርም፣ የሚለውም በአቋም ደረጃ የተያዘ ስለመሆኑ ተዘግቧል። ኩርስክን ግን ከዩክሬን እጅ ነጥቅ ያለሁ ያለችው ሩሲያ የተሰነዘሩባትን 91 ድሮኖች መመከቷን ስትገልጽ፣ አርባ የሚደርሱት ይህንኑ ግዛት ኢላማ ያደረጉ መሆናቸውንም አስታውቃለች። በቤልጎሮድ ክልል ውስጥ እየተንቀሳቀሰ በሚገኝ ተሽከርካሪ ላይ አርፈዋል የተባሉ ድሮኖች ደግሞ የሁለት ሰዎችን ሕይወት ስለመቅጠፋቸው የዘገበው አርቲ ሶስት ሰዎች በዚሁ የዩክሬን ጥቃት ጉዳት ማስተናገዳቸውን ገልጿል። በሌሎች አካባቢዎች ላይ የተቃጣው ጥቃት ያስከተለውን ጉዳት አስመልክቶ ግን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ይፋ የተደረገ መረጃ የለም። ራሷ ሩሲያም ብትሆን ከ100 ያላነሱ ድሮኖችን በመጠቀም በዩክሬን ላይ ጥቃት መፈጸሟም ተሰምቷል። በዚሁ ጥቃት አንድ ታዳጊ ሕፃን ህይወቷ ማለፉም ተሰምቷል። ኬቭ፣ ካርኪቭ እና ዶኔትስክን ጨምሮ የተለያዩ የዩክሬን ግዛቶች በጥቃቱ ጉዳት ስለማስተናገዳቸውም 37 የሚሆኑ ድሮኖችን ስለመመከቱ የገለጸው የዩክሬን አየር ኃይል አስታውቋል። አንድ 100ዎቹ ድሮኖች መካከል 47 የሚደርሱት ተልእኳቸውን ሳያሳኩ ከራዳር እይታ መሰወራቸውንም የኃይሉ መግለጫ አመላክቷል። ድሮኖቹ በኤሌክትሮኒክ ስርዓት ተጠልፈው ሊሆን የሚችልበት ዕድል እንዳለም ተጠርጥሯል። ምዕራባውያን ለዩክሬን የሚያቀርቡትን ወታደራዊ ድጋፍ እስካላቋረጡ ድረስ የረዥም ጊዜ የተኩስ አቁም ስምምነት እንደማይፈጽሙ የሚገልጹት ፕሬዚዳንት ፑቲን ዩክሬን በመሰል ሁኔታ ውስጥ የሚደረጉ የአጭር ጊዜ የተኩስ አቁም ውሳኔዎች በአግባቡ ተግባራዊ እንዳይሆኑ እንቅፋት እየፈጠረች ነው የሚል ክስ ያቀ ያቀርባሉ የዩክሬን ባለስልጣናት በበኩላቸው መሰል የአጭር ጊዜ የተኩስ አቁም ውሳኔዎች ለሰላም ሳይሆን ለማታለያነት በሚል የሚቀርቡ ስለመሆናቸው ከጥርጣሬ ባለፈ እርግጠኝነት ይገልጻሉ ሁለቱ ወገኖች ቶሎ ወደ ስምምነት የማይመጡ ከሆነ አሜሪካ ከአደራዳሪነት ሚናዋ ልትወጣ እንደምትችል ፍንጭ የሰጡት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ደግሞ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ጋር መወያየታቸው ተነግሯል ባለፈው ሳምንት በለንደን በተካሄደው የአሜሪካ የአውሮፓ ሀገራትና የዩክሬን ስብሰባ ላይ ሳይሳተፉ የቀሩት ሚኒስትሩ ወደ ሞስኮ ተልከው ከሩሲያ ከፍተኛ ባለስልጣናት ጋር ከተወያዩት የትራምፕ መልእክተኛው ስቲቭ ዊትኮፍ በኋላ በቀጣይ ጉዳዮች ዙሪያ ከሩሲያ ባለስልጣናት ጋር የተወያዩ ከፍተኛ የአሜሪካ ባለስልጣን ሆነዋል። ከዛ አትላንቲክ ጋር የመጀመሪያ 100 ቀናት የስልጣን ቆይታቸውን አስመልክቶ ቃለመጠይቅ ያደረጉት ፕሬዚዳንት ዶናልድ ትራምፕ በበኩላቸው ዩክሬንን ከጥፋት እየታደግናት ነው የሚል አስተያየታቸውን አጋርተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ደግሞ በቀጣዮቹ 10 ቀናት ውስጥ ሩሲያ ወደ ዘላቂ የተኩስ አቁም ስምምነት እንድትመጣ የሚያስችል ግፊት ይደረጋል ብለዋል ግን ወደ ስምምነት እንድትመጣ የተደረገውን ግፊት ያህል በሩሲያ ላይ አልተደረገም፣ ያሉት ፕሬዝዳንቱ ሩሲያ በቀረቡ እቅዶች ላይ ካልተስማማች ማዕቀቦችን የመጣል እርምጃዎችን ያካተተ ግፊት ማድረግ እንደሚገባ ነው የጠቆሙት። ግፊት ማድረግ አለባቸው በሚል በፕሬዝዳንቱ ከተጠቀሱ አካላት መካከል አንዷ አሜሪካ ስትሆን፣ የፕሬዝዳንቱን እቅድ ስለመቀበል አለመቀበሏ ግን ይፋ የተደረገ መረጃ የለም። ባለፈው ሳምንት በመዲናዋ ለንደን የጎረቤት ሀገራት የአሜሪካ እንዲሁም የዩክሬን ባለስልጣናትን አስተናግዳ በጦርነቱ ማብቂያ ዙሪያ ውይይት ያደረገችው እንግሊዝም ከፈረንሳይ ጋር ተመሳሳይ አካሄድ እየተከተለች ስለመሆኗ አናዶሉ ዘግቧል። የአሜሪካና የእንግሊዝ ውጭ ጉዳይ ሚኒስትሮች ባደረጉት የስልክ ንግግርም ጦርነቱን ለማስቆም የሚደረገውን ጥረት አስመልክተው መወያየታቸው ተሰምቷል። የአውሮፓ ህብረት መሪዎች ደግሞ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም ከሚደረጉ ጥረቶች ራሳቸውን ሊያገሉ ይችላሉ የሚል ስጋት ውስጥ መውደቃቸውን ፋይናንሻል ታይምስ ዘግቧል። ከሁለት ቀናት በፊት በተደረገው የአሜሪካና ሩሲያ የውጭ ጉዳይ ሚኒስትሮች ውይይት አሜሪካ ጦርነቱ አሁኑ እንዲጠናቀቅ የምትፈልግ ስለመሆኗ አቋሟን በግልጽ ስለማንጸባረቋ ያስነበበው ዘገባው ፕሬዚዳንት ትራምፕ በሂደቱ እየተሰላቹ ስለመምጣታቸው የተረዱ የአውሮፓ ህብረትና የዩክሬን ባለስልጣናት ይህ ሂደት በእንጥልጥል ላይ እያለ አሜሪካ እጇን የማንሳቷ ነገር ከሌላው ጊዜ በበለጠ ስለመቃረቡ ነግረውኛል ብሏል። ይሁንና ይህ የሰላም ጥረት የማይሳካ ከሆነ አሜሪካ ከዩክሬን ማግኘት የምትፈልገውን ማዕድን እንዳታገኝ የሚያደርጋት ከመሆኑ ጋር ተያይዞ ትራምፕ የረዥም ጊዜ የተኩስ አቁም ስምምነት እንዲፈረም የሚያስ የሚያስችሉ ግፊቶችን በሙሉ ከማድረግ አይቆጠቡም፣ ሲል ደግሞ ናሽናል ኢንተርስት አስነብቧል። እጃችንን ታጥበን ከሰላም ንግግሮች እንወጣለን የሚለውና በበርካታ ባለስልጣናት በተደጋጋሚ የሚደረገው ንግግር በራሱ ሁለቱን አካላት ወደ ተኩስ አቁም ስምምነት ለማምጣት ሲባል የሚነገር ማስፈራሪያ ነው የሚሉ አካላትም አልታጡም። በፕሬዝዳንት ትራምፕ የአንድ መቶ ቀናት የስልጣን ቆይታ ተጠብቀው ከነበሩ ጉዳዮች መካከል ይህንን ጦርነት ማስቆም የሚለው ከቀዳሚዎቹ ተርታ የሚገኝም ነበር። ከወራት በፊት በተካሄደው ምርጫ ቅስቀሳ ሲያካሂዱ በነበረበት ወቅትም የምርጫው አሸናፊ መሆናቸውን ካረጋገጡ በአንድ ቀን ውስጥ ጦርነቱን እንደሚያስቆሙ ቃል ቢገቡም የዓለምን ትልቁን የፕሬዝዳንትነት ስልጣን ይዘው ቆይታ ባደረጉባቸው አንድ መቶ ቀናት ውስጥ ይህንን ማሳካት አለመቻላቸውን በቀላሉ የሚያዩት ጉዳይ አይደለም። ዩክሬንን የማዳን ስራ እየሰራሁ ነው የሚሉት ፕሬዚዳንቱ በሌላ በኩል ደግሞ ጦርነቱ ካልተቋጨ በጫንቃችን ተሸክመን የምንዘልቅበት ምክንያት የለም ሲሉም ይሰማል አሉ። የአሜሪካ በሂደት ውስጥ መቆየት ግን በየትኛውም ወገን ቢሆን እጅጉን የሚፈለግ ስለመሆኑ ጥያቄ የማያሻው ጉዳይ ሆኗል። ምንም እንኳን በጦርነቱ ሂደት ውስጥ ለዩክሬን ከፍተኛ ድጋፍ ያቀረበችው አሜሪካ ብትሆንም የፕሬዝዳንት ትራምፕ አስተዳደር ባሳለፋቸው የሥራ ጊዜያት ግን በፕሬዝዳንቱ አቋም የተነሳ ከዩክሬን ይልቅ ሩሲያ ተጠቃሚ ስለመሆኗ መረጃዎች ጠቋሚ ናቸው። ይህ የአሜሪካ ከሂደቱ መውጣት ለዩክሬንና ለአውሮፓ ህብረት ብቻ ሳይሆን ለሩሲያም ጎጂ ስለመሆኑ የሚያሳይ ነው። ከአሜሪካ በመቀጠል ለዩክሬን ድጋፍ ሲያደርጉ የከረሙት የአውሮፓ ሀገራት በሰላም ንግግሮች ውስጥ ከአደራዳሪነት ይልቅ በዩክሬን ጎን ተሰልፈው የመደራደር አካሄድን የሚከተሉ መሆናቸው ደግሞ የአሜሪካን አስፈላጊነት የሚያጎላ ጉዳይ ነው።

በቀጣዮቹ አስር ቀናት ውስጥ በሩሲያ ላይ ይደረጋል ያሉት ግፊት ምን ያህል ውጤት ሊያመጣ ይችላል የሚለው ጉዳይ ጥያቄ ውስጥ የገባ ቢሆንም በሁለቱ ወገኖች መካከል የሚደረገው ጦርነት በተራዘመ ቁጥር በአውደ ውጊያ ሕይወታቸውንና ንብረታቸውን ከሚያጡ የሁለቱ ሀገራት ዜጎች ባለፈ ለጦርነቱ ማብቃት የሚተጉ አካላትንም ወደ ኋላ የሚጎትት ነው። እንደ ክሬሚያ ያሉ ግዛቶችን ለሩሲያ አሳልፋ የመስጠት አጣብቅኝ ውስጥ ያለችው ዩክሬን ለሰላም ስምምነቱ መፈጸም እንድታሟላ የተጠየቀቻቸው አንዳንድ ጉዳዮች ሕገ መንግሥቷን ጭምር የሚጥሱ መሆናቸው ደግሞ አሁንም ለጦርነቱ ጥልፍልፍ ውሉን የማግኘት ጉዳይ በምኞት ብቻ የማይሳካ በርካታ እውነታዎችን ታሳቢ ማድረግ የሚጠበቅበት ስለመሆኑ ያመላክታል። በሁለቱ ሀገራት መካከል መተማመንን በመፍጠር ወደ ስምምነት እንዲመጡ ለማስቻል እየጣረች ያለችው አሜሪካም አድካሚውን ሂደት የመቋጨት አሊያም በንጥልጥል የመተው አጣብቂኝ ውስጥ ትገኛለች።